አድማጭ ተመለካቾች እንደምናረፈዳችሁ በድጋሚም በእለቱ የሁለተኛ የዜና ወጃችን ተመልሼ መጥቻለሁ። በቅድሚያም አርዕስተ ዜናዎቹን፣ የብልጽግና መንግስት ከበባ ውስጥ መግባቱ ተሰማ። አብይ አህመድ የሚመራው ብልጽግናም ያላሰበው ጣጣ ውስጥ ገብቷል። ከኢሳያስ ጋር ጥርስ የተናከሰው ጠቅላይ ሚኒስትር አብይ አህመድ አሁን መውጫው ጠፍቶታል። ግብፅ እንዲሁም የደቡብና ሰሜን ሱዳን እንዲሁም ኤርትራና ሶማሊያ መንግስታት እርስ እርስ ተስማምተውም ብልጽግናን የከበባ ቀለበት ውስጥ አስገብተውታል እና አብይ አህመድን ከፍተኛ ድንጋጤ ውስጥ የከተተ ሁነት ተፈጥሯል። በዝርዝር እንመለከተዋለን። በሌላ በኩል የአገዛዙ ባለስልጣኖች ለአስቸኳይ ስብሰባ ደሴ ከተማ ሲገቡ የፋኑ ኃይሎች ወደ አዲስ አበባ ለመገስገስ በእቅድ ላይ መሆናቸው ተሰምቷል። በውጊያ መረጃዎቻችን የፋኑ ኃይሎች በአገዛዙ ላይ በፈጸሙት መብርቀ ጥቃት በወሎ የአገዛዙ ሰራዊት ከፍተኛ ኪሳራ ድንጋም ደርሶበታል። መረጃውን በዝርዝር እናስደምጣችኋለን። በጎጃም የተለያዩ ግንባሮች በተደረገ ውጊያም የአገዛዙ ሰራዊት የእሳት ጭድ ሆኗል። ሙሉ ሻለቃ ጦር ዶግ አመድ የሆነበት ውጊያም ተደርጓል። የጦር መሪዎች ተሸኝተዋል። ፋኖች የተለያዩ ወሳኝ ግዛቶችንም ከአገዛዙ ነጥቀዋል። በዝርዝር እናስደምጣችኋለን። በጎንደር የቀጠለም ከባድ የተባለ ውጊያም እየተደረገ ነው። በደራ ሳምንቱ ሙሉም የ ቀጠለም ዛሬም በከባዱ የተባባሰ ውጊያ እየተደረገ ነው። ከቦታው የደረሰኝን መረጃ ወደ እናንተ አቀርበዋለሁ። በሌላ በኩል ጠቅላዩ በድሮን አጠቃቀም ጉዳይ በዓለም አቀፍ ፍርድ ቤት ሊጠየቁ መሆኑ ተሰምተዋል። ከዚህ ባሻገር በየመን የአሜሪካ የጦር ጀት መከስከሷንም ሰምተናል። በዝርዝር ከምንመለከታቸው አጀንዳዎቻችን መካከል ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃም ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለሕዝብ ልጆች፣ ድል ለጀግኖቹም እንዲሁም ሃሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩ። በቅድሚያ ዛሬ የየመን ሁቲዎች በአሜሪካ የጦር ጀት ላይ በፈጸሙት የሚሳኤል ጥቃት ሚሳኤሉን ለመከላከል ሲዋጋ የነበረውም የአሜሪካ የጦር ጀት ባህር ውስጥ ተከስክሷል። የየመን አንሱር አላሃ ሁቲዎች በአሜሪካው የጦር ጀት ተሸካሚም መርከብ ሃሪ ቱርማን ላይ ነው የበቀል ሚሳኤሎቻቸውን ያስወነጨፉት። እናም ሚሳኤሉን ለማምከን የተሰማራው የአሜሪካው ኤፋ 18 የጦር ጀት ባህር ውስጥ ተከስክሶም ሰጥሟል። የየመን ሁቲዎች ጥንካ አሜሪካን ግራንድ አጋባ ቀጥሏል። የየመን ታጣቂዎችን ለመምታት ትላንትናም አሜሪካ በወሰደችው ከባድ የአየር ጥቃት በርካታ ኢትዮጵያውያን በየመን መገደላቸውም የሚታወስ ነው። ይህ በእንዲህ እንዳለም አስደንጋጭ መረጃም ለብልጽግና ኦህዴድ ቡድን ሲሰማ፣ መልካም ዜናም ለአማራ ሕዝብና ለነጻነት ታጋዮች ተሰምቷል። የአብይ አህመድ ቡድን የአማራ ልዩ ኃይልን በሳምንት ጊዜም ትጥቅ አስፈታለሁ ብሎ የጀመረውን ጦርነት ድፍን ሁለት ዓመት ፈጅቶ ተደርሶበት እሱ ራሱ ትጥቁን ፈቶም እየተንከዋለለም ይገኛል። በአማራ ክልል ባለው ጦርነት የብልፅግና ቡድን ከፍተኛ የሰውናም የማቴሪያል ኪሳራም እንዲሁም ከፍተኛ የሞራል ሽንፈትና ውድቀትም እንደተከናነበ በብዙዎች ይነገራል። በትግራይ ጦርነት ካወጣው ወጪ ጋር ሲነጻጸር በትግራይ ጦርነት መከላከያ ወጣው ወጪም ግማሽ ቢሊዮን ዶላር ሲሆን፣ በአማራ ክልሉ ጦርነት ደግሞም እስካሁን ብቻ ከአንድ ነጥብ ሁለት ቢሊዮን ዶላር በላይ መደ ተገልቦ መጨረሱም ታውቋል። ሰብአዊ ጉዳትን በተመለከተ ብልጽግና ከ150 በላይ ሰራዊት ሲሞትበት 200 ያክል ቁስለኛም ምርኮኛም ሆኖበታል። በአማራ ክልል ያለው የሰብአዊ ጉዳትም ልክ እንደ ትግራዩም ከፍተኛ ሆኗል። የብልጽግና ሰራዊት ሞት 9300 ወታደሮች ሲሆኑም ምርኮኛና ቁስለኛ ደግሞ 125000 ተመዝግበዋል። የብልጽግና ቡድን እንደ ትግራይ ክልል በአማራ ክልል ሙሉ ለሙሉ በክልሉ እግረ ኛና ሜካናይዝድ ጦር ለማሰማራት ያልቻለው የክልሉ የቆዳ ስፋት ትልቅ ስለሆነ ይህንንም የሚሸፍን የሰው ኃይል ስለሌለው ሲሆን በዚህም ምክንያት ሰብአዊ ጉዳቶችን ከትግራዩ ክልል አንጻር ሊቀንስ ችሏልም ተብሏል። የብልፅግና ቡድን በዚህም ምክንያት በአማራ ክልል በትግራይ ጦርነት ከተጠቀመው ከ200 እጥፍ የሚደርስ የድሮን ጭፍጨፋን በመፈጸም ፋኖን ሳይሆን ሰላማዊ ዜጎች ላይ ያደረሰውን የዘር ማጥፋት ወንጀል የትየለሌ ነው ሲለውም የዓለም አቀፍ ሚዲያዎች እየዘገቡት ይገኛሉ። የዓለም አቀፍ ሚዲያዎች የብልጽግና ቡድን የሚፈጽመውን የድሮን ጭፍጭፋም መሬት ላይ መረጃ የሚሰጠው ሰው ስለማይኖር በነሲብና በግምት ታርጌት ሳያጠና ሂት ኤንድ ሚስ ስትራቴጂ በመጠቀም ሰላማዊ ዜጎችን በመጨፍጨፍ በጦር ወንጀል እንደሚያስጠይቀውም እየዘገቡ ይገኛሉ። ይህ በእንዲህ እንዳለ አብይ አህመድ ስለመከበባቸው ተነግረዋል። ኤርትራ፣ ግብፅ፣ ሱዳን፣ ደቡብ ሱዳን ከአብይ መንግስት ጋር የተቃቃሩ መንግስት መንግስታት ሲሆኑ አብይ አህመድን ለመጣል ህብረት መፍጠራቸውና ከበባ ውስጥ ማስገባታቸውም ተሰምቷል። የሱዳን ፕሬዚዳንት ከግብጽ አቻቸው በቀረበላቸው ግብዣ መሰረት ካይሮ ገብተዋል። የሱዳኑ ፕሬዚዳንት ከሳምንት በፊት ከኤርትራው ፕሬዚዳንት ጋር መወያየታቸውም የሚታወስ ነው። ፕሬዚዳንት አልሴሲ ምስራቅ አፍሪካ ላይ ያሉ ሀገራትን በሙሉ ሱዳን፣ ደቡብ ሱዳን፣ ኤርትራን፣ ሶማሊያን፣ ጅቡቲን አስተባብረው ጨርሰዋል። የብልፅግና መንግስት ከኤርትራ ኤርትራ ጋር አሊያም ከሌላ የጎረቤት ሀገራት ጋር ግጭት የሚገባ ከሆነ እድል እንዳይኖረው አድርገው ቀለበቱ ውስጥ አስገብቶታል ሲሉም የውጭ ሚዲያዎች እየዘገቡ ይገኛሉ። ሱዳን ደቡብ ሱዳን፣ እንዲሁም ኤርትራና ሶማሌም አክሎም ግብጽ በተካተቱበት በዚህ ጥምረት በህብረቱ ሳይካተት ብቸኛ የቀረው የቀጠናው አተራማሽ የኦህዴድ ፋሽስታ ወይም ስርዓት ብቻ ነው ሲሉ የግብጽ ሚዲያዎችም ዘግበዋል። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋል። ለው በቅድሚያ ጎንደር ላይ የማረፋኑ አንድነት በጎንደር የሜጀር ጀኔራል ውባንታ ባተም አንደኛ ኮር ጣና ገላውዲዮስ ክፍለ ጦር ዛሬም እንደ ትላንቶም በደራ ሰማይ ስር በብልጽግና ኃይል ላይ መብረቃዊ ጥቃት በመፈጸም ከባድ ጉዳት አድርሶበታል። ይኸውም ደራ ወረዳም ከአምባሳሜን ከተማ በስተ ምስራቅ አቅጣጫ ተባባሪ ቀበሌ ላይ በትላንትና ሁለት በአንበሶ ብርጌድ አናብስቶች የአርሶ አደሮችን መሣሪያ ለመቀማት ተሰማርቶ ደፈጣ ውስጥ የገባውም የብልጽግና ቡድን ወራሪውን ኃይል ከቀኑ 6 ሰዓት እስከ 9 ሰዓት አፈርድሜም አብልተውት በመቀጥቀጥና ሙትና ቁስለኛ በማድረግ ሶስት አምቡላንስ ወታደሮችን እንዳነሱና ለማንሳት ያልቻሉትን ጥለዋቸው በመሄዳቸውም የአካባቢው ሰዎች መቅበራቸውን የዓይን እማኞች አረጋግጠውልኛል። በመጨረሻም ከሞት ያመለጡት እግሬ አውጭኝ ብለው በመፈርጠጥ ተባባሪ ሚካኤል ቤተ ክርስቲያን ገብተው ሙጥኝ ብለው ያመለጡ ሲሆን አናብስቶቹም ያለምንም ጉዳት ቸውን በእጃቸው ይዘው መውጣት ስለመቻላቸው የዓይን ማኞች ገልጸዋል። ወደ ጎጃም ስናልፍ ከ26 በላይ የብልጽግና ጦር ተደመሰሰ። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በብልጽግና ኃይል ላይ ኪሳራም አድርሶበታል። በትላንትና ሁለት የአራተኛ ክፍለ ጦር ልዩ ተወርዋሪ የምድር ድሮን የኮማንዶ ሻለቃ፣ የበላይ ዘለቀ ብርጌድ፣ ኤፍሬም ብርጌድ፣ ክንድዬ ተችሎ ብርጌድ፣ ደምሶስ ብርጌድ በጥምረት በሰሩት ድንቅ ኦፕሬሽን ፊልፊል ከተባለ ቦታ ላይ የአብይ ዙፋን አስጠባቂ ቡድን ድባቅ በመምታት ታሪክ መስራታቸውን ነው የገለጹት። በዚህም አውደ ውጊያም ከ26 በላይ የብልጽግና ጦር ሲደመሰስ በርካታዎች ከባድና ቀላል ቁስለኛም መሆናቸው ነው የተረጋገጠው። እንደሚታወቀው የበረሃው መብረቅ አራተኛ ክፍለ ጦር የመከላከያ ከፍተኛ አመራሮችን ጨምሮ እስከ ሚሊሻ ድረስ በመደምሰስ የጀግንነት ታሪክ እያስመዘገበም ይገኛል ሲሉም የፋኖ ኃይሎች ገልጸዋል። የፋኖን ብርቱ ክንድ መቋቋም ያቃተው የአብይ አህመድ ወንበር አስጠባቂ መቡድን በሶስት ንጹሐን ዜጎች ላይ የበቀል እርምጃም ወስዶም መሰወሩ ነው የተነገረው። እዚሁ ጎጃም ላይ ስንቆይ በተሰማ ሰበር ዜና በምንጃር የአገዛዙ ሰራዊት አንድ ሻለቃም እምሽካ አለ። ነበልባል ብርጌድን የብልጽግና ኃይሎች ማፈን አልቻሉም። ነበልባል ይለያል። ከፊት ሲጠብቁ ከኋላ ይመጣል። ከፊት ያለው ከተማ ሲለቅ፣ ከኋላ ያለው ከተማ ይቆጣጠራል። የብልጽግና ኃይል ረ ተቆጣጠረን እያለ ይደናበራል። በዚህ መሃል ግን ዛሬ የብልጽግና ጦር በአረርቲም በአብይ ህንፃ ውስጥ በስብሰባ ሲገማገም ሁለት ታጣቂም ያውም እርሻ ላይ ውሃ እያጠጡ የተገኙ ሚሊሻዎች ማረከናል፣ ሁለት ገድልናል። ያቆሰል ነው ይኑር አይኑር አይታወቅ፣ ያጣ ነው ግን በሶስት ቀን ብቻም 374 ሙት፣ 86 ቁስለኛ ነው። ቦታ ስለያዝክ ድል ያስመዘገብክ እንዳይመስል ሲል የሀ አንደኛ ክፍለ ጦር አዛዥ ኮረኔል ኪሮስ በምሬት ሰራዊቱን ሰብስቦ ሲገነግም የተናገረው ንግግር ነው። ስምሪት የተሰጠው ኮረኔል ሀፍቶም በበኩሉም ግዳጁን አልቀበልም ስለማለቱም ተነግሯል። እዚሁ ጎጃም ላይ ስንቆይ ቀይ መስመር ያለፈው የብልጽግና ጦር ተገርፎ ተመለሰ። አዲስ ቅድም ከተማም አድጓሚ ተራራ ላይ ተወስኖ የተሰጠውን ጸረ አማራነት ተልእኮም በህዝባችን ላይ ለመፈጸም የብልጽግና ቡድን በዛሬው ዕለት ዘጠኝ ሰዓት አካባቢ ከተቀበረበት አድጓሚ ተራራ ተነስቶ ወደ ጓላ መውጫም ተንቀሳቅሶ ነበር፣ ይላል የፋኖ መግለጫ። ይህ በፋኖች የተቆረጠለትን የመደምሰሻ ቀን ቆጥሮ በጭንቀትና በተስፋ መቁረጥ ስሜት የሚጠባበቀው የአብይ አህመድ ፈረስ በብርጌዷ የተወሰነበትን አድጓሚ ለቆ ያለመንቀሳቀስ ገደብ በመተላለፉ ከአዲስ ቅድም ከተማ 25 ኪሎ ሜትር ርቀት ወደፊት በመንፏቀቆም ጉላ አካባቢ ደርሶ የነበረ ሲሆን በረመጦቹ የአማራ ፋኖ በጎጃም ጎጃም አገው ምድር ኤፍሬም አጥናፉ ብርጌድ ሻለቆች ተርቦች በድሽቃ ምድብተኛም ድብተኛም አዳፍኔዎችናም በብርጌዷ ተወርዋሪ ነበልባሎች በአግባቦም እየተነደፈ እንደሚገኝ የፋኖ መግለጫም ይገልጻል። በብልፅግና ኃይል ላይ የደረሰው አጠቃላይ ጉዳት እንደደረሰን የምንገልጸውም ይሆናል። በተመሳሳይ ፍቃድ ላይም የነበሩ ሶስት የብርጌድ ፋኖዎች ወደ ክፍላቸው ሲመለሱ በድንገት ካገኙት አሸዋ ኬላም አካባቢ ከሚንቀሳቀስ ሰራዊት ጋር በተደረገ ያልታቀደ ውጊያም ረመጦቹ የኤፍሬም አጽናፉ ብርጌድ ልጆች አንድ አድማ ብተና በማስወገድ ሌሎች ብዙዎቹን አክስለውም ወደ አዲስ ቅድም እንዲፈረጥጡም አድርገውታል፣ ሲሉም የመረጃ ምንጮቻችን ገልጸዋል። አሁን በቀጥታ ከወሎ ግንባር ወደ ተሰሙ ሰበር ዜናዎች አልፋለሁ። አሳዛኝ ዜና ከመሃል ሳይንት ግንባር ተሰምቷል። የአማራ ፋኖ በወሎ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ክንፍ የሆኑ ቲአትሮንስ ብርጌድ አባላት በተከታታይ ስድስተኛ ቀኑን ያዘም ከፍተኛ ትንቅንቅ ዛሬም እያደረጉ ሲሆን በእብሪት ቆተት 041 ቀበሌም አሮጌ አምባ 038 ቀበሌም ወጀድ 036 የሚባለው ቀበሌም የገጠር ቀበሌዎች የገባው የአብይ ዙፋን አስጠባቂ ሰራዊት በተወሰነ ኃይል ብቻም የፋኖ ኃይሎች ከፍተኛ ትንቅንቅ እያደረጉ ይገኛሉ። በአገዛዙ በኩል በሁለት ቀን ውስጥ በነበረው አውደ ውጊያም ድሮን የተጠቀመ ሲሆን ዛሬም በዙ 23 በመርተር በበርካታ የጦር መሳሪያዎች ተኩሱ ቢከፍትም በቀኝ አዝማች ይታገሱም የአድራ ልጆች ክንድ እየቀመሰም ይገኛል። በዚህም የተበሳጨውም የብርሃኑ ጁላ ሰራዊት ልዩ ቦታው ዘቃ በሚባል ቀጠና በቁጥር አምስት የሚሆኑ አርሶ አደሮችን ቤታቸው በመግባት በግፍ ረሽኗቸዋል ሲሉም የመረጃ ምንጮቻችን ገልጸዋል። ንጹሐንን ከረሸኑም በኋላ ቤትና እህል በማቃጠል የግፍ ግፍም ፈጽሟል ተብሏል። ይህ በእንዲህ እንዳለም የብልጽግና ቡድን አገዛዞ ምዕራብ ወሎ በርካታ ቀጠናዎች ላይም የመብራት አገልግሎት አቋርጧል። የደቡብ ወሎ ዞን የብልጽግና ካድሬዎች ምዕራብ ወሎ ቀጠናም ከወረዳ ከተሞች ውጭ ባሉና በተለይ ፋኖ በተቆጣጠራቸው ታዳጊም የቀበሌ ከተሞች ከባለፈው ሳምንት ጀምሮ የመብራት አገልግሎት አቋርጠዋል። በዚህም ንጹህ የመጠጥ ውሃና ወፍጮ አገልግሎት ሙሉ ለሙሉ የተቋረጠ ሲሆን የቤንዚን አማራጮችን ለመጠቀም በሊትር 450 ብር በመግባቱና ወደ አካባቢውም እንዳይገባም በብልጽግና አገዛዝ በመከልከሉ ሕዝቡ መቸገሩን እየገለጸም ይገኛል። ፋኖ የተቆጣጠረውን ሰፊ ቀጠና መልሶ መቆጣጠር አቃተው የብልጽግና ጦር በምትኩ የህዝብ አገልግሎቶችን ማቋረጥ እንደ መፍትሄም ከቆጠረው ከአንድ ዓመት በላይ ሆኖታል። በዚህም የአማራ ሕዝብ መድኃኒት የህክምና ቁሳቁስ፣ ማዳበሪያና ሌሎች ግብዓቶችን እንዳይደርሱት በማድረግ በተለይ በህክምና ጦት ህዝባችን ላይ ባዮሎጂካል ጦርነት ከፍቶበት ያለ ሲሆን አሁንም የመብራት አገልግሎት በማቋረጥ ጸረ አማራ ተግባሩን አጠናክሮ ቀጥሏል ሲሉም የፋኖ ኃይሎች ገልጸዋል። ስለሆነም የብልጽግና ኃይል የፋኖን ክንድ መቋቋም ሲያቅተው ማህበራዊ አገልግሎቶችን ከማቋረጥ እስከ መድፍ ጀትና ድሮን ጅምላ የንጹሐን ጭፍጨፋ የደረሰበት ዓለም አቀፍ ወንጀል የሚቆጠረውና ታሪክ የሚሆነው በጠንካራ ትግል ነው ና ህዝባችን የተጀመረውንና በድሏ ዜማ የሚገኘውን የአማራ ህዝብ የህልውና ተጋድሎም እንደ ህዝብ አንድ ሆኖ በመቆም እንዲታገልና ነጻነቱን እንዲጎናጸፍ ብሎ ህልውናውን እንዲያረጋግጥ ስንል ጥሪያችንን እናቀርባለን ሲል የንጉሥ ሚካኤል ኮር ቃል አቀባይ አርበኛ ምሳለቃ ሁሴን ዑመር ገልጿል። ህልውናችንን በተባበረ ክንዳችን እናስጠብቃለን ሲልም አክሎ ተናግሯል። ይህ በእንዲህ እንዳለም የመንግስት ከፍተኛ ባለስልጣኖች ለአስቸኳይ ስብሰባም ደሴ ገብተዋል። ከተማይቱ ውስጥ አስፋልት ተዘግቶም እንዘጭ ረጭ ባይወታደርም በዝቷል ተብሏል። በዚህ መሃል ፋኖ ወደ አዲስ አበባ ለመገስገስ እቅድ መንደፉም እየተነገረ ነው። የብልጽግና ኃይል ወደ ደሴ ሲመጣ ከሚሴን አልፎ ወደ አዲስ አበባ የመጠጋት ስራ ለመስራት አንድነት ወሳኝ መሆኑንም ልብ ይላል ሲሉም የፋኖ ኃይሎች ገልጸዋል። አዲስ አበባን ለመቆጣጠር የግድ የፋኖ ጦርና የእኛ ደጋፊዎች እግራችን ፒያሳና አምስት ኪሎ ወይንም አራት ኪሎ ላይ መረገጥ የለበትም። ፋኖ እንደሆነ ደብረ ብርሃን ሲደርስ የፋሽስቱ መንግስት ያበቃለታል፣ ሲሉም የፋኖ ምንጮች እየተናገሩ ነው። የሚኒስትሮች ምክር ቤት ይበተናል፣ ህግ አውጪው ሰብሳቢ ያጣል፣ ህግ አስተርጓሚው ስራ ያቆማል፣ የጸጥታ ኃይሉ ይበተናል። ስለዚህ የድሉ ሚስጥር አንድነት ብቻ ነው፣ ከሌሎች ብሔር ብሔረሰቦች ጋር በትብብር መስራት እንዲሁም ከጎረቤት ሀገራት ጋር መወዳጀት እንዲሆን ከሀያላኑ ጋር በጥቅሻ መግባባት ከተቻለም ድሉ ጭቁኖቹ ነው ሲሉም የፋኖ ምንጮች ገልጸዋል። ፋኖ አሸንፎ የሁሉም እናት የምትሆን ሀገር የገነባል ማንም በቋንቋውና በጎጦ እንዲሆን በሃይማኖቱ ምክንያት የማይገለገልበት ሀገር ትኖር ዘንድ ትግሉንም ልንደገፍ ይገባል ሲሉ የፋኖ ምንጮች ገልጸዋል። አድማጮች፣ በትላንትናው የዜና ወጃችን ሁለት የሪፐብሊካን ጋርዶች የፋኖ አባላትን መቀላቀላቸውን መዘገባችን የሚታወስ ነው። ከዚህ ጋር በተያያዘ አንዱ የሪፐብሊካን ጋርድ አባል ከፋኖች ጋር ሆኖ በዛሬው ዕለት መግለጫ ሲሰጥ የሚያሳይ ቪዲዮ ደርሶናል። ከሪፐብሊካን ጋርዱ ጋር በተያያዘ የደረሰኝን ቪዲዮም ነገ በሚኖረኝ የዜና ወጃ የማስመለክታችሁ ይሆናል። አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን መጫን አትርሱ። እንዲሁም በኮመንት መስጫ ሳጥን ውስጥ ያላችሁን ሀሳብ፣ አስተያየት እንድሰጡኝ የጠየኳችሁ። በቀጣይ እስካገኛችሁ ቸር ያሰማን።